የዛሬ እንግዳችን አብዮት መንግስቱ፣ አመሰግናለሁ። እንኳን ደህና መጣህ። እንኳን ደህና ቆየኝ። ስምህ እኮ ግን የዚህ ዘመን ስም አይደለም። አብዮት ማለት በእንግሊዝኛ ሪቮሉሽን ማለት ነው። ሪቮሉሽን ማለት ለውጥ ማለት ነው። ሁለት ሽረ ስራ አንድም ትንሽ የመንግስት ለውጥ ስለነበረ አባቴ አብዮት አለኝ። አብዮት በጣም የምትፈረው ፖሊስ ነው ውሻ። እኔ ፖሊስም ውሻም አልፈራ፣ የምፈራው እግዚአብሔርን ብቻ ነው። እናንተ ቤት ቦስ ማን ነው? እሱማ አባታችን ነው። እናትህስ? የቤቱ አሸባሪ አባቴ ነው ያለኝ። እንዴት ሊሆን ቻል እንደዛ ሁልጊዜ ነው የምትቆጥኝ። እናትህ አሁን ስራ ትሰራለች? ውጪ የወጣች አትሰራም፣ ግን እኔ ስራው አለኝ እኔ ነኝ ስራዋ እናቴ ብለህኛል። ግን አንተን ለምታሳድግበት ደሞዝ አላት የላትም። ለምን አይከፈላትም? አከራያችን አስከፍሉናል እንጂ እኛ እኛ አይከፈልም። በእናታችን እኛ ስራ እንደሆንን አንረዳም። አንተ ይሄን መረዳት በእውነት በእውነት የአንድ ሚሊየን ብር ቼክ ይገባል። ማን ነው የሚጽፍለት? ከናንተ መካከል ማንም ማጽፍ። እንዴት ምስኪን ሰዎች ሆነው፣ እኔን እኮ ነው የሚመለከቱ እናት ለአንተ ስትል ምን ምን ዋጋ ከፍላለች? እኔን ትምህርት ቤት ታደርሳለች። እኔን ትምህርት ቤት እንዳለው ወጥ ትሰራለች፣ ልብስ ታጥባለች፣ አልጋ ታነጥፋለች፣ ቤት ታጸዳዳለች። እኔ ከትምህርት ቤት ስመጣ ደግሞ ስፖርት ቤት ታደርሳለች። ምንድነው ስፖርት የምሰራው? ቴኳንዶ ቴኳንዶ ትሰራለ። በርበሬ ታጥነ ታውቃለህ? በውሃ ነው ግን የሚታጠሩ ሰው በእናንተ ዘመን፣ በውሃ ነው። በእኛ ጊዜ ስናጠፋ ማለት ነው እናቶቻችን፣ አልካይሴ ና ና ብያለሁ፣ ና ግባ ዛሬ በርበሬ ለማጥን ይሉናል። ለምን 10 ኪሎ 20 ኪሎ ነው የሚያስፈጩት? ምን ችግር አሉ? አባትዬ ዝግን አድርገው ይሞጅሩታል ከሰሉ ላይ ጎረቤት ሁሉ ያለቅሳል። ፍቅር ማለት ምን ማለት ነው? ፍቅር ማለት የእግዚአብሔር ራስን አምሳ እስቲ ስለ ኢትዮጵያ እናወራ። ትወዳታለ? ሀገር ኢትዮጵያን በጣም ነው። ሰላም ደስታ፣ ፍቅር አላት። ሰላም እየቀነሰ ስለመጣ እየቀነሰ መጥቷል። በምን የተነሳ? በጦርነቱ ምክንያት በምን አወቅ? ሶስቱ መንግስቶች የሆንቱበት ሀገር ነው ማን ማን አሴ ዘርዱስ አሴ ምሊሊት አጼ ሀይለማይነ አስተካክል ልክ አለ ልክ ነኝ ልክ አይደለህም ነው ልክ ያለው ሶስተኛውን ማናቸው? ሶስተኛው አጼ ዮሐንስ አጼ ዮሐንስ ልክ ነው። እስቲ በምን ምክንያት ነው የሞቱት ሶስቱም ንገሪኝ። አጼ ሊሉስ ጥይተጥ እሺ። አጼ ምኒልክ ደግሞ ታመው። እሺ። አጼ ኃይለ ዮሐንስ ደግሞ አንገ አንገታቸውን ሰጠ ነው። ለምንድን ነው ሽጉጥ የጠጡትና አንገታቸውን የተቆረጡት? የፈረንሳይ ወታደሮች ይዘዋቸው ወደ ሀገራቸው ሄዶ ሊደበደባቸው። እሺ። እነሱ ባይዋጉ ኖሮ ኮኛስ ኮንደስ እንግሊዝኛ ወይ ቻይናን ነበር የምናወሩ። አንድ ሰው ምግብ የሚሰራለት ሰው ሲያጣ፣ በቃ ምግብ እንድትሰራልኝ ብሎ ከአንድ ሴት ጋር ወደ ትዳር መግባት ይችላል። ምን ችግር አለ? ሰው አጋቢዎቹ የሰጡትን ሰው ብቻ ነው የሚያገባው። እኔ ሳገባ ሽማግሌዎቹ ናቸው እንደ ሚስት የሰጡ ይለኔ። አዎ ሽምግልና የሚላኩትን ሰዎች ማለት ነው፣ ለትዳር አዎ። እነሱ እኮ ባልየው መጀመሪያ የወደዳትን ሴት ካጫት በኋላ እርግጠኛ ሲሆን ወላጆቿ እንዲፈቅዱ ጠይቁልኝ ብሎ ነው የሚልካቸው እንጂ እነሱ ሚስት አይሰጡም እኮ እንደዛ ለማልፈልግ ነው። ወደ ትዳር ሲገባ አንድ ሰው ማሟላት ያለበት መስፈርት ምንድን ነው? ቁጥር አንድ የሰርጉን መደገሻ ቦታ፣ አበባ መስቀል፣ ዲኮር፣ አዎ ሽኛ መስቀል፣ መብራቱ ዘጭ አርጎ መብራት። ቁጥር ሁለት ወንበር። ቁጥር ሶስት የሚያዩቸውን ሰዎች መጥጧት። ቁጥር አራት፣ እስከዚህ ነው የማውቀው ነው ትዳር ምንድን ነው? ባልና ሚስት ማለት ነው። አብሮ መኖር ማለት ነው። አብረው ሲኖሩ ጥሩ የባልና ሚስት ኑሮ የሚባለው ምን አይነት ኑሮ ሲሆን ነው? ሲፋቀሩ። ግን የሚፋቀር ሰው አይጣላም። በፍቅርነት ውስጥ መጣላት አለ። በመጣላት ውስጥ ደግሞ መፋቀር አለ። በመጣላት ውስጥ እንዴት ነው ፍቅር ያለው? ሲለያዩ በጣም ይነፋፈቁና አንድ ላይ ተገናኝቶ ይታረቃሉ። ትምህርት ቤት መሄድ ጥቅም አለው ወይስ ጊዜ ማባከን ነው? ሰው እኮ ካልተማረ ወለ ሰራ እስኬጅ ወለ ፓይለንት ወለ ፖሊስ ወለ ወታደር አይሆንም። እርግጠኛ ነው ማርያም። ተመልካቾቻችን፣ አዲስ አበባ ከክፍለ ሀገር ለልዩ ልዩ ጉዳይ መታችሁ ወይም ክፍለ ሀገር ቁጭ ብላችሁ ምን ነው ኤዲቲንግ በተማርኩና የውስጤን ባወጣው ካላችሁ፣ ሀምሳ በመቶ ዋጋውን አነስተንላችኋል። ጋሽ ሸቱ ሰላም ናችሁ? እግዚአብሔር ይመስገን። ቀረጻ መሀል ድንገት ከየት ነው? ጋሽ ሸቱ እኛ ከክፍለ ሀገር ነው የመጣን። ኤዲቲንግ ለመማር ከክፍለ ሀገር ለመጡ ልጆች 50% ቅናሽ እናደርጋለን ብለሃል። ልክ ነው? ልክ ነው። እናንተ ከክፍለ ሀገር ነው የመጣችሁ? ከክፍለ ሀገር ነው የመጣን። እርግጠኛ ናችሁ? አዎ። ላፕቶፕ አላችሁ በኋላ ኤዲት የምታደርጉበት። አዎ ማካልሽ ማንኪያ ለማለት ነው? ነው። የት ነው ያረፋችሁት? ሰፈራችን እዚህ ፔፕስ ሲኤም ከጨርጨር ጀርባ። ጨርጨር አወቅኩት አላወቅኩት። እዛ ነው ያለን። ጨርጨርን እናንተ እንዴት አወቃችሁት? ወይ ሁሉም ሰው ጨርጨር ጨርጨር ይላል። እኛ ምን እናውቃለን። ቲክቶክ አላችሁ እንዴ? አለ ነው። በምን እንደምትሰሩት ጭራሽ፣ 70 ፕሮ ማክስ እና ከክፍለ ሀገር ይመጣችሁት ከፍላችሁ ትማሩ ይሻላል። አዲስ አበባ ልጆች ተዉ፣ እድሉ የመጣው ለክፍለ ሀገር ልጆች ነው። መታወቂያ አይተን ነው የምናስገባው። ግማሹን ክፍያ አነስተንላችኋል። ለዚህ ዙር ህዳር 23 ለሚጀምረው ክላስ ማለት ነው። ተመዝገቡበት ነው ቅድም ቴኳንዶ ሰራለሁ ምናምን ብለኛል እኔም እችላለሁ። አቃል መጀመሪያ እስፕሊት ነው የሰራው ስፕሊት፣ ምንም ያደግኩበት ነው። ሁሉም እንደምችል ያውቃሉ። እሱን አላሳይም። አንድ አንድ ሁለት ቆይ ላማት ምን አይነት ምግብ ነው ስፖርተኛ ሰው መብላት ያለበት? ስጋ፣ አብሽ አብሽ እኮ ወገብ ፕላስቲክ ነው የሚያደርገው ይመራል እንጂ ኧረ ተው፣ አባቴ ነው የነገረኝ። ጠጥቶች አላቅም ምራቅ የት ና ልጋ አለሙ ያስፈልገኛል ግደሉኝ። እሺ፣ እንደዚህ ባዶ ብርጭቆ እያስቀመጣችሁ ይኸውልህ፣ አፈር አለው፣ ባክቴሪያ አለው። በቃ በሽታ አለው። ታመምክ በቃ ሆድን ይቆርጣል። እንካ አጠጣሽ ምን አገባኝ በላጣት። አብዮት ልክ ነው። ህፃናት መቼም አይናቸው እያየ እንደዚህ የቆሸሸ ውሃ አይጠጡም። ልጠጣ ቢሉም እኛ ወላጆች ወይም ትልልቅ ሰዎች እሺ አንልም። ከአስር ሺህ የማያንሱ ግለሰቦች በሚኖሩበት አካባቢ ከዚህ የባሰ ውሃው ይጠጣል። እጅግ በጣም የቆሸሸ ልክ እንደዚህ የሚያስደነግጥ። ህፃናትም፣ አዋቂዎችም ነፍሰጡር ሴቶችም የታመሙ ሰዎችም ምንም ምርጫ ስለሌላቸው ምንጩ ከሁለት ከሁለትና ከሶስት ወር በኋላ ሲደርቅ በጋውን ከዚህ የከፋ ውሃ ይጠጣሉ። ነፍሰ ጡር ስምንት ወር እንደዚህ ሆኛ፣ አንድ ሰዓት ሁለት ሰዓት መንገድ ሄጀ ነው ውሃ መቀደው። በድንግ ታስሪ ማለት ነው። ትንሽ መንገድ ያው እንዲሄርኩ ሽነቀንቁ ልጅ ተወርደ ነው ያኔ ኩኝ ውሃውን የጠጣ ብታይ እንደ ጉድ ይገርማቸዋል። ብታይ አካላዊ ይመስላል እውነት የለ ተጎድሻለች በሆነ አጋጣሚ። እኛ የምንቀዳው ከታች ነው፣ እሷ ከላይ ሞተች። ምንም አማራጭም ስለሌለን እሷን አውጥተን ወረ ውጭ ጥለን፣ እኛ ግን ከታች እየተጠቀምን ነበር። አንድ ሀገር መሬት በላ አፈርና ውሃው በላ ከአህያ ጋር ከውሻ ጋር እርግጠኛ ነ በዚህ መንደር ወደፊቱ ኑሯችን ሊመሰረት ነውና ውሃ ሰርተን ለፕሮጀክታችን ብቻ ሳይሆን አጠቃላይ አስር ሺህ የሚጠጋውን ነዋሪ ተጠቃሚ የሚያደርጉ በርካታ ቦኖዎችን በየመንደሩ ዘርግተን ከከርሰ ምድር የወጣውን ንጹህ ውሃ እንዲጠጡ ለማስቻል ድጋፋችሁን እየጠየቅን ነው። ለመጽደቅ የዘለቄታ በጎ አድራጎት ድርጅት ተማሪዎች፣ መቶ፣ አዋቂዎች እንደተባረካችሁት መጠን አግዙን። እንዲሳካልን በጸሎታችሁ አግዙ። አሁንም አሁንም እንደምንድን ነሽ? አሁንም አሁንም እንደምንድን ነሽ? የተዝታ አበባ ነሽ። እስከዚህ ነው የማውቀው። የኢትዮጵያ ጎረቤቶች እነማን ናቸው? አሜሪካ፣ ኢንዲያ፣ ዋሽንግተን ዋሽንግተን ዲሲ። ሌላ ደሞ ጅቡቲ ልክ ልክ ነህ። ስታሪግ ምን መሆን ነው የምትፈልገው? ፓይለት ምንድነው ፓይለት? አውሮፕላን አብራሪ እኮ ማለት ፓ ማለት ነው። እኔ ግርም የሚለኝ የአውሮፕላን ትራፊኮች ማለት ነው ደመና ላይ ቆመው ሲቀጡ ዝናብ ሲዘንብ ግን አያወድቁም። ወይኔ ሸቱ እዛ እኮ እንትን አይወጣም፣ ሰው አይወጣም ወደ ላይ። እና የት ጋር ሆኖ ነው የሚቀጡት? እሱማ ፍጥነቱን ምናምን የሉትና በኮምፒውተር ልክ ማሪፍ ነገር ሲደርስ ይቀጡታል። ገንፎ ታውቃለህ በልተህ ታውቃለህ? እስቲ እንዴት ነው የሚሰራው? ሊጥ ይቦካል። እሺ። ድስት ይጨመራል። ይማሰላል ይማሰላል። ይመሰላል ትል በለ በርበሬ ይጨምራሉ በርበሬ ይጨምራሉ። አንተ ተወው። በማንኪያ መብላት ትችላለህ። ገንፎ በልታቅም? እን ገንፎ በልቼ አውቃለሁ። ግን ሊጥ ተቦክቶ ተሰርቶ አያውቅም። ማለክለ ከእናንተ መካከል አንድ ውድድር አለን የኦጌሻ ፍኖትን ትምህርት ሽልማታል። እንኳን ወደ በእናት እጅ ባልትና በደህና መጣችሁ። ዛሬ አንድ ፈታኝ ውድድር አለ። ይህ የምታዩት የበእናት እጅ ባልትና ገንፎ ነው። ጣዕሙ ምንም ጥያቄ የለው። ነገር ግን አቀራረቡ ላይ ችግር አለ። ቅርጽ የለው። እንግዲህ የዛሬ ተወዳዳሪዎቻችን ስራ ይህንን ገንፎ በተሰጣቸው ሰከንድ ውስጥ አሳምሮ ማቅረብ ነው። መልካም እድል አለበት ሰዓት አልቋል። ሁለታችሁም አቁሙ። እንግዲህ ውድድሩ በዚህ መልክ ተጠናቋል። የበእናት እጅን ገንፎ ያስመሰለ ግን የለም። ስለዚህ የበእናት እጅን ገንፎ እያያችሁ እናንተም ቤታችሁ ሞክሩት። እናመሰግናለን ለሁለቱም። አሁን ወደ ምሳሌያዊ አነጋገርና እንቆቅልሽ ሰዓት ደርሰናል። እንች ጥንጎ ጅብ የማያውቁት ሀገር ሄዶ ዳሽ የሚያውቁት ሀገር ሄዶ የማያውቁት ጥያቄውን አንቺ ካወጣሽ ልክ ነሽ። እኔን ልመልሰው ካገባ በትክክል ሀይ ጅምናይ ሰላም። ጅብ የማያውቁት ሀገር ሄዶ ዳሽ። ጅብ የማያውቀው ሀገር ሄዶ ምን ያደርጋል መሰለ፣ ባህሉንና ስርአቱን የማያውቅ ሰው እንደሚቸገር ያሳያል። ምሳሌ ስትችል አብራራለህ አይደለም። የአማርኛ ተረትና ምሳሌ ነው ይሄ። እኔ ጀምርልሽ አለው አንቺ ጨርሽልኝ። በድጋሚ ይቅርታ፣ ትክክለኛው ተረት ጅብ የማያውቀው ሀገር ሄዱ አህያል ይባላል ነው አሁን

ለሁሉም ሃይማኖት ለሁሉም ሰው የሚሆን ጋሽ እሸቱ የሚል ቪዲዮ ለማምረት ሞክረናል። ይህንን ጋሽ እሸቱ መንፈሳዊ ቻናል ጆይን እያደረጋችሁ ሜምበር እንድትሆኑ ብዙ መንፈሳዊ ትምህርቶችን ለልጆቻችሁ እያቀረብን በመንፈሳዊ እውቀት ማደግ ይችላሉ ማለት ነው። እሺ፣ የመጀመሪያውን ጥያቄ ተበልተሃል። ከአምስት ጥያቄ አራት ተመልሷል። አሁን አንድ ጥያቄ ማስተዛዘኛ ስለተበላህ በእናት እጅ ባልትና ጥያቄ ያቀርብልሃል። ከመለስ ሁለት ሺህ ብር ታገኛለህ። ለ አስር ሺ ይሆንልሃል ማለት ነው። በእናት እጅ ባልትና ከሚያቀርባቸው የተመረጡ የባልትና ውጤቶች ዋና ዋናዎቹን ሶስት ጥቀስ አመስግነው እና እዚህ ጋር ከተመልካች የሚመልስልህ ካለ ፈልግ እዚሁ የገንፎ ዱቄት የገንፎ ህል ዱቄት ሁለት እውነት እናት ለልጇ እንደምትጠነቀቀው ለክላየንቶቻችን ተጠንቅቀን የምናዘጋጃቸውን በተለይም የገንፎ እህል፣ የአጥሚት እህል፣ ጭኮ ማር፣ የበሶ እህል፣ ህብስት ዳቦ፣ ሌሎቹንም ትክክለኛና ንጹህ ምርቶችን ስትፈልጉ ደውሉልን። ሾሩማችን መታችሁም ቅመሱ። በመላው ዓለም፣ አሜሪካ፣ አውሮፓ፣ የትም በህብረተሰብ ዘንድ ታማኝነት ያላችሁ ይህን ምርት ማከፋፈል የምትፈልጉ ሰዎች ካላችሁ በዚሁ ስልክ ደውሉልን። አሊያም ኮሜዲያን እሸቱ አት ጂሜይል ዶት ኮም ላይ ጻፉልኝ። እናገኛችኋለን አብረን እንሰራለን አንድ ሚሊዮን ብር ብሰጥህ ስንት ብር ለድሆች ትሰጣለህ መጀመሪያ ሁለት ሰጠኝና ከዛ አንዳንድ እያካፈልኩ ለድሆች ትሰጣለህ ሁለት ሚሊዮን ነው የምሰጥህ መጀመሪያ ሶስት ሚሊዮን እንዴት ነው ስታየኝ ሀብታም ነው መስልህ ደሀ ነው መስልህ መድበኝ ይሄ ሁሉ አዳራሹ እያለ ደሀ ነው የሚባለው በነገራችን ላይ አዳራሹ ይከራያል ተመልካቾቻችን ይከራያል እዚህ ስር በምታዩት ስልክ ደውሉልን አብዮት አይበስ አዎ። በዚህ ጨለማ ውስጥ ወንድም ወንድሙን፣ እናት ልጇን፣ ባል ሚስቱን አይቶ መለየት ይችላል አይችልም? በዚህ ጨለማ ጉድጓድ ቢኖር እንቅፋት ቢኖር መሬት ላይ የወደቀ ሀብትም ቢኖር አይቶ መለየት ይቻላል አይቻል? ልክ ብላል። ጦርነት እንደዚህ ሀገርን ያጨልማል፣ ተስፋን ያጨልማል። በተለይም እንዳንተ ላሉ ህፃናት ራዕያቸውን የነገ ህልማቸውን የልጅነት የመቦረቂያ ዕድሜያቸውን ሁሉን ነገር ያጨልማል። አሁን ይሄ ጧፍ አፍ ቢኖረውና ህፃናት ቢሆን ስለ ጦርነት ምን ብሎ የሚናገር ይመስላል? ጦርነቱን ሰላም አርግ። አብዮት ሰላምን ማግኘት የምንችለው እስከዛሬ የተበደልነውን ይቅር ማለት ስንችል በአዲስ መንፈስ በአዲስ ምዕራፍ ለመጓዝ ዝግጁ ስንሆን ብቻ ነው። ሰላም ልክ ይህን ቤት ከጨለማ ለማውጣት የአንድ ሰው ብርሃን ብቻውን እንደማይበቃ፣ ሀገርን ከጦርነት ለማውጣት ሰላምን ለማምጣት ደግሞ የአንድ ሰው ፍላጎት ብቻውን ምንም ለውጥ አያመጣም። በስሜት ተሳፍረን በጦርነት ፈረስ መንገዱ ጠፋብን፣ እንዴት እንመለስ? ይበል ይበል ብለን መስሎን ብሎ ሚተው ብንለው ብንሰራው ብንስብ ብንጎትተው ለካ ጥይት ሲጮህ ሲተኮስ እሩምታ አብስሎም ለመብላት አይገኝም ቦታ። አጥቦም መልበስ የለ እንደው እድፍ ብቻ። ለካ ልብስ የሚያጥበው አይደል ውሃ ብቻ። ሲመሽ እየራቀን ብርሃን ወጋገኑ ሕፃናት ሰቀቀን ስንተኛ እየቃዠን ለሊት መባነን ክፉ ነው ጦርነት፣ ሰው ክፉ ያደርጋል፣ እንኳን የሌለውን ያለውን ይነፍጋል። እህል ከቤት ሞልቶ ማን ያስፈጨው ወጥቶ ማን ያብስለ አንድዶ ተለቅሞ ማገዶ የሰቀቀን ውሎ እንቅልፍ አልባ ለሊት መጡ አልመጡ ስጋት መጸዳዳት ሩቅ ጫማ መልበስ ድንብር ዋና ማይችል ገላ ወንዝ እንዴት ይሻገር? ሞት እያየ ሲያድግ የዛሬው ታዳጊ በቀልን አርግዞ እስኪያድግ ጠባቂ መች ይቆማል ታዲያ የእልቂት አዙሪት ግፍ እያሳደርን የበቀል ማንነት አሁን አሁንማ ጠዋት ማታ ሲጮህ ባይናችን ባናውቀው የመሳሪያውን ድምፅ ሰምተን ሸመደድ ነው። አመታትን ፈጅቶ የተገነባው ቤት አመድ ሲሆን ቅጽበት። 20 30 ዓመት እናት አሳድጋ እንዲህ ጥርሷን ነግሳ ድንገት ሲሞትባት ሳት ቀብር ሬሳ ቶቹም ደንግጠው በጥይት ሩምታ ጭንቀታቸው በዝቶ ሲዘሉ በዋይታ። ይህ ቁርሾ እያደረ በይቅርታ መጋዝ ዛሬ ካልቆረጥ ነው ምን የዛሬም ብቻ ነገንም ገደል ነው። አይናችን እያየው የጦርነቱን ጦስ ምን እንዳደረገን እልህ መሀል ገብቶ፣ እንዴት እንታረቅ እሺ ወዴት ይለቅ ፍጻሜው ምንድነው? ሁላችንም ደቀን ልባችን ቂም ጠግቦ ስናልቅ ነው የሚያልቀው። አረ በቃን ውጊያ በቃን፣ የሞት ጉዞ ዘላለም የምትኖር ክብርት ነፍስ ይዞ ምክንያቱም እኛ ግጭት የሰለቸን፣ ሞት ያንገሸገሸን ሰላም የናፈቀን፣ ስህተት ያስተማረን፣ መፋቀር ያማረን የአንድ እናት ልጆች ኢትዮጵያውያንን